ባለፈው ወር በሳዑዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት ተኩስ አቁም ስምምነት ዩክሬንና ሩሲያ ተቀብለነዋል አሉ። በጥቁር ባህር ላይ የሚያደርጉትን ጦርነት እንደሚያቆሙም ተፈራረሙ። ፕሬዚዳንት ፑቲን ለሩሲያ ዩክሬን ጦርነት ሰላማዊ መፍትሔ ለመስጠት በወራት ሳይሆን በሳምንታት ጊዜ ውስጥ ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ተናገሩ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች በብራሰልስ ተሰብስበው የመፍትሄ አቅጣጫ አስቀምጡ። አስቀመጡ የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ክስ አቀረቡ። ትራምፕ ፑቲን የተኩስ አቁም ስምምነቱ ላይ ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣልም ዛቱ። ቻይና ለሩሲያና ዩክሬን ጦርነት መፍትሄ ያለችውን ባለ 12 ነጥብ የሰላም እቅድ አቀረበች። እነዚህ ሁሉ ነገሮች ቢሞከሩም የሩሲያና የዩክሬን ጦርነት ግን ዛሬም ቀጥሏል። የሩሲያ ኃይሎች በምስራቃዊ ዩክሬን ወሳኝ የተባለች ቦታ መቆጣጠራቸውንም አስታውቀዋል። በተኩሳቁም ይቋጫል የተባለውና ተስፋ የተጣለበት የሳውዲ ጉባኤም ጥያቄ ውስጥ ሳይገባ እንዳልቀረ የፖለቲካ ተንታኞች እየተናገሩ ይገኛል። በዶኔስክ ኦብላስት ሊያን የተባለች ቁልፍ ወታደራዊ ቦታ መያዛቸውን የሩሲያ መከላከያ ምንጮችም ይፋ አድርገዋል። በኖቭ ካተርኒካና ኔቭስክ በተባሉ የጦርነት ቀጠናዎች የዩክሬን ወታደሮች ኃይሎች እያፈገፈጉ መሆናቸውም ታውቋል። የሩሲያ ኃይሎች ጥቃታቸውን አጠናክረው ቀጥለውበታል። በተለይ በካተርኒካም የሩሲያ ጦር ወደፊት እየገፋ መምጣቱ ለዩክሬን ወታደሮችና ባለስልጣናት መርዶ ሆኖባቸዋል ሲሉ መረጃዎች በመውጣት ላይ ናቸው። የዩክሬን ኃይሎች በዚህ የጦር ግንባር ላይ ደካማ የውጊያ መንፈስ ማሳየታቸው ከቦታቸው ለመልቀቅ እንዲገደዱም አድርጓቸዋል። በሰው አልባ አውሮፕላንና በአየር የሚደረገው ድብደባም ለዩክሬን ወታደሮች ፈተና ጋርጦባቸዋል። የሩሲያ ጦር ከሚያዝያ ስድስት ጀምሮ በሶስት የጦር አውደ ግንባሮች ላይ ከፍተኛ ተጋድሎ በማድረግ ወሳኝ ቦታዎችን መቆጣጠሩን በማወጅ ላይም ይገኛል። በካርኪቭ ኦብላስት ኩፒያኒስክ ዛፓዲንና፣ በፖክሮብስክ በፖክሮቭስክ ሊስቪካን ኖቫ ፓቪልካን ሮዝሊቪን በዶኔስክ በኩል የሩሲያ ኃይሎች እየገሰገሱ መሆናቸው ለዩክሬን ጥሩ ምልክት አይደለም እየተባለ ነው። በዚህ በምስራቃዊ ዩክሬን 135 ውጊያዎች መካሄዳቸውንም ምንጮች ጠቁመዋል። በመቀጠልም የሩሲያ ጦር በሱሚ ኦብላስት ባስቪካን መያዙን አስታውቋል። የሩሲያ መንግስት የዜና ምንጭ የሆነው ታስ በዚህ የጦር ሜዳ የነበሩ የዩክሬን ኃይሎችን በመክፈል የሎጂስቲክ አቅርቦት እንዲቋረጥባቸው አድርጌያለሁ ማለቱን ከሩሲያ መከላከያ ሚኒስቴር አገኘውት ያለውን መረጃም አስነብቧል። የሱሚና ካርኪቭ ግዛቶች ለዩክሬን ወታደራዊ ኃይሎች እጅግ ወሳኝ ስፍራዎች እንደነበሩ ወታደራዊ ጠበብቶች እየተናገሩ ነው። ነገር ግን ይህን የሩሲያ መረጃ የዩክሬን ድንበር ጥበቃ ኃይሎች አልተቀበሉትም። ይህ የሩሲያ የተለመደ የመረጃ ቅጥፈትና አሳሳች ዘገባ ሲሉ ተችተውታል። ከዚህ ጋር በተያያዘ በኖቭኒክ ባስቪካ ሰርጎ ሊገባ የነበረውን የሩሲያን ጦር ድባቅ በመምታት ወደኋላ እንዲያፈ ሳይፈገፍግ አድርገነዋል ሲሉ የዩክሬን ድንበር ጠባቂ ኃይሎች ቃል አቀባይ የሩሲያን መግለጫ አስተባብለውታል። በሌላ በኩል ደግሞ በአስቢካ አካባቢ የሚገኙ የዩክሬን ወታደሮች ከባድ ኪሳራ እንደደረሰባቸው እየተዘገበም ይገኛል። ከሰሞኑ ተጠናክሮ ቀጥሏል የተባለውን የሩሲያን ጥቃት የዩክሬን ባለስልጣናት የሩሲያ የፈጠራ ወሬና የግዛት ማስፋፋት ጥሟን ለመቁረጥ የምታደርገው ሴራ ነው ሲሉ መረጃውን አጣጥለውታል። ከስፍራው የሚገኙ ወታደራዊ ማኞች ግን ሁኔታው ለዩክሬን ወታደሮች ከባድ እንደሆነ ከመናገር አልሸሸጉም። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ በጸደይ ወራት አዲስ ዘመቻ እንደምትከፍት አስጠንቅቀውም ነበር። የሩሲያ ጦር በዶኔስክ ግዛት ፖክሮቭስክ አካባቢ ላይ ሰፍሮ እንደሚገኝም እየተገለጸ ሲሆን ዩክሬን ባለፈው ዓመት ናሀሴ ስድስት ተቆጣጥረው የነበረውን የኩርስክ ግዛትን በሩሲያ ኃይሎች ልትነጠቅ ከጫፍ ተቃርባለችም እየተባለ ነው። ዩክሬን በኩርስክ ግዛት ተቆጣጥራ የነበረውን 47 ስኩዌር ኪሎ ሜትር ከመጋቢት ቀደም ብሎ ወደ 7 ስኩዌር ኪሎ ሜትር መውረዱ ዩክሬን በኩርስክ የምታደርገው ውጊያ ውጤት አለማሳየቱን ይጠቁማል ይላሉ የፖለቲካ ተንታኞች። በሌላ መረጃ ደግሞ የአውሮፓ ህብረት ለዩክሬን ውድ የሚባሉ የጦር መሳሪያዎችን በብድር መልክ ለመስጠት ሊወያይ መሆኑ ሮይተርስ አስነብቧል። አሜሪካ የተኩስ አቆም ስምምነት እንዲደረስ ጥረት እያደረገች ባለበት ሰዓት ህብረቱ ለኬቭ የጦር መሳሪያ ለመስጠት መዘጋጀቱ ውጥረቱን ከማባባስ ባለፈ ፋይዳ እንደሌለው ተንታኞች እየተናገሩ ነው። የአውሮፓ ህብረት የገንዘብ ሚኒስትሮች በዚህ ሳምንት የዩክሬንን የመከላከል ጉልበት ለመጨመር እና ዩክሬን የህብረቱ አባል ለማድረግ ስልት ለመቀየስ እቅድ እንዳላቸውም አመላክተዋል። ብራሰልስ በብዙ ቢሊዮን ዶላር የታገዘ የአውሮፓ የመከላከያ ኃይል ወይንም ዩሮፒያን ዲፌንስ መካኒዝም ለማቋቋም እቅድ እንዳላቸውም ተመላክቷል። ባለፈው ቅዳሜ ሚኒስትሮቹ መደበኛ ያልሆነ ስብሰባ በፖላንድ ዋርሶ ማድረጋቸው የተገለጸ ሲሆን የአውሮፓ መከላከያ ኃይል በሚጠናከርበት ሁኔታ መምከራቸውም ተሰምቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ግዙፍ ወታደራዊ ተቋም ለመገንባት ሀሳብ ያለው ህብረቱ ሌሎች አባል ያልሆኑ ሀገራትንም ለማሳተፍ እቅድ እንዳለው አሳውቋል። በተለይም ህብረቱ ለሩሲያ አጎራባች ለሆኑ የአውሮፓ ህብረት አባል ሀገራት ቅድመ ከለላ ለማድረግ መዘጋጀቱንም አ አስታውቋል። በመጨረሻም አልጀዚራ ይዞት በወጣው ዘገባ ሩሲያ በምዕራብ ዩክሬን እያደረገች ያለው ግስጋሴ ስጋት ያጫረባት ፖላንድ የአየር ቀጠኗን ለመጠበቅ በተጠንቀቅ ላይ መቆሟን የፖላንድ አየር ኃይል ማስታወቁ፣ ሩሲያ በዩክሬን ዋና ከተማ ኬቭ በፈጸመችው የድሮን ጥቃት አንድ ሰው ህይወቱ ሲያልፍ በርካቶች መቁሰላቸው፣ የዩክሬን ኃይሎች በሩሲያ ከተላኩ 23 ሚሳይሎች ውስጥ 13ቱን ማክሸፋቸውንና ከ አንድ መቶ ዘጠኝ ሰው አልባ አውሮፕላን ውስጥ አርባውን መጣላቸውን መናገራቸው የዛሬው የሩሲያና ዩክሬን ጦርነት ጉዳዮች